አሁን ሙቀሃ ላይ እየነከርኩኝ እንደዚህ ነው የሚለው። በጣም ብዙ ስለሆነ ጊዜ ይወስድብኛል። የመጀመሪያው ፓርት እንደዚህ ሆኗል ማለት ነው። ውይ ቆሻሻው! ብስሚላ! እንዴት ነው ግን ዱለት ውጭ የሚበላው? ይሄ ሁሉ ከዱለት ላይ የወጣ ነው። ያውም ገና ገና በጣም ብዙ አለው። ገና ሊላጥ ማለት አንደኛ ነው። እዚህ ጋ ገና ሞቆ አደርግበት አለ ሁለተኛ እዳ እልተዋለ እርግጠኛ ይታያችኋል ይመስለኛል። ሰላም፣ እንዴት ናችሁ? እዚህ ጋ ጨጓራ ስነጥቼ ላሳ እያጣርኩ ነበርና ሲሸት ዶሮና ዱለት እኮ ዝም ብሎ አገኛቸውበት አይበላም። በነቸረብ መሰል ሙቃህ አድርጌበት ፓርቲቱ ጀመርኩኝ። እንዴት እንደሚያደክም ስታጥቡት! እንደዚህ ይላታል። ያው አሁን እየከተፍኩኝ አጥፌ እንዳሳየኋቸው ሁሉንም ጨራርሽ ከትፌ እየተረስኩ ነው። ስራ ቦታ ስለሆነ እንደ እኔ ዱለት የሚወድ ሰው በጣም ከባድ ነው። ደግሞ ትንሽ ነገር አይበቃኝም። እንግዶችም ስላሉብኝ ብዙ ነበር ያመጣሁት። ጨጓሮ ስምንት ሀባ በዛ ያን ሁሉ አጥባችሁ አስባችሁ ታልጣችሁ ምናምን በጣም ረጅም ሰዓት ነው የሚወስደው ከማጠቡ በላይ እና ደግሞ ከመላጡ በላይ በጣም በደቃቅ በትንንሹ ነው ጥቅቅቅ አድርግ ጥቅቅ አድርጌ ነው። ሽንኩርት እራሱ እንደዛ አልከትፍም። ዱለት ስከትፍ ላይክ እንደ ክትፎ እንደ ክትፎ ስጋ ነው ስከትፍ። ስራ ቦታ ስለሆነ ደግሞ መፍጫ የለኝ የለም። ስራ ለማቃለል ስራ ቦታ ነው የሰራሁት። አሐልሐምዱሊላ ቢያደክመኝም በዚህ መልኩ ጨረሻለሆኝ። ዱለት ወይ ባይበላሳ ነው የምትሉት? አንደኛ እንደዚህ የዱለት የሚወጣውን ቆሻሻ አይተን ምግብ ቤት ሄደው የሚበሉ ሰው፣ እኔ እኮ አልሐምዱሊላ ልውድ ነው ምግብ ቤት ሂጅ ዱለት አልበላም ያስጠላል። እውነት ከሱ ላይ ነው የሚወጣው ትላላችሁ፣ ስትልጡት። እኔ ደግሞ እንደዚህ እንግዳ በሚመጣብኝ ሰዓት ሲያምረኝም፣ ጓደኞቼ ጋር ምናምን በዛ አድርጌ ይሰራል ይሆን አያቸውት፣ እንዴት አባቱ ነች ነጭ እንደሆነ እንደዚህ አርጌ ነው ያጠብኩት፣ የከተፍኩት። እዚህ ጋር ትልቅ ይመስላል እንጂ በጣም ትንንሽ ነው የከተፍኩት። በዚህ መልኩ ጨጓራ ታጥቦ ተከትፎ እዚህ ደርሰዋል። ካሁን በኋላ ደግሞ ወደ የት ይቀየራል? ወደ ዱለት ይቀየራል። ሲሰራ ዱለት ይባላል፣ ዱለት ይሆናል ነው እንጂ ዱለት ይሆናል። በዚህ መልኩ እናንተም እንደዚህ ሰርታችሁ ብሎ